ስለ ባደችነይና ስለ መሀበቱላ የአላ ስ ታላ ውጤታን እንዴት አንድ ሙሚን ማግኘት እንዳለበት እኛ ማሊበውደት እሱም ደግሞ እኛ እንዴት እንደሚወደን የተወሰኑ ነጥቦችን ለማየት እንሞክራለን። አሁን ላይ አለመታደል ሆኖ አለመታደል ሆኖ በየቦታው ማለት ይቻላል ብዙ ነገሮች ከዑለሞቻችን ከድዋቶቻችን ብዙ ትምህርቶችን እንሰማለን። የአላህ ፍቅር ግን ውስጣችን ላይ እንዲገባ ብዙ ጊዜ የሚሳቡ ነገሮች አይደሉም። የአላህ ፍቅር ከምንም በላይ ይበልጣል። አንድ ሙዕሚን የሆነ ሰው ዒባዳ በሚፈጽምበት ሰዓት ላይ ሶስት ነገሮችን አስታኮ መሄድ ካልቻለ ዋጋ የለው። የመጀመሪያው አንድ ሙእሚን አላህን ሲሆን ምንድነው ነው ኸውፍና ረጃ አላህን እየፈራ ዒባዳ፣ አላህን ሲገዛ አላህን እየፈራው፣ እንደዚሁም ረጃ እያደረገ ተስፋ እያደረገ ሶስተኛው ደግሞ መሐባ አላህን እየወደደው እያፈቀረው ዒባዳ ሲፈጽም፣ አንድ ሙእሚን የሆነ ሰው አላህን እየወደደው እንጂ ጀነትን ስለሚያገኝ ብቻ አይደለም። ጀሃንምን ስለሚፈራ ብቻ አይደለም። የአላህን ውዴታ በማግኘት ላይ ተንተርሶ በዛ ላይ የሚያደርገው ዒባዳ የጣፈጠም ይሆናል። አላህ በጣም ለባሮቹ እጅግ በጣም አዛኘን አላሁ አርሐሙ ቢዒባዲህ አላህ በባሮቹ ላይ እጅግ በጣም አዛኝ የሆነ አምላክ ነው። እጅግ በጣም ይወደናል፣ እጅግ በጣም ያፈቅረናል። ከስሞቹ መካከል ከአላህ ስሞች መካከል አልረሂም፣ አልረሕማን፣ አልረፊም እንደዚሁም አልወዱድ ከስሞቹ መካከል እነዚህ በጣም የሚያጅቡ ናቸው። ቁርአን ስንከፍት መቶ አስራ አራት ሱራዎች ከመቶ አስራ አራት ውስጥ መቶ አስራ ሦስቱ በፍቅር ነው ይጀምረው አላህ እጅግ በጣም ሩህሩህና አዛኝ በሆነ ከነዚህ ሱራዎች መካከል ደግሞ አርራህማን ሱረቱ ራህማን ወይም በአላህ አዛኝነቱ የሚጀምር ሱራ አለ፣ አልቁርአን ውስጥ ይሄ የአላህ አዛኝና በጣም ሩህሩህ መሆኑን የሚያሳይ ነው። የወደናል፣ አላህ ያፈቅረናል፣ ያከብረናል፣ እንደዚህም ደግሞ ይሰትረናል። አላህኛን የመውደዱ አንዱ ምልክት ዓይባችንን ነውራችንን አላህ አل ይሰትርልናል። ለዛ ነውኮ ፈቁልቱ እስተግፊሩ ረበኩም ኢነው ካነ ገፋራ አይ ቢማዕና ሰታ ይላሉ። ለሞች አላህ መሀርታን ጠይቁት፣ ይግርታን ጠይቁት እሱ ምህረተ ምረተ ጉዞ ነው ይላሉ። አላህ ምረ ሲፈልግ ወንጀላችንን አይባችንን ይሰትርልናል መጀመሪያ ነውራችን ከሸፈነልን በኋላ ከሰተረን በኋላ ከዛ ይመረናል። የማይመረው ባሪያን አይቡን አይሰትርለት። ነቢዩ ዐለይሂ ሰላት ሰላም አንድ ወቅት ላይ አንድ ሴት ልጅ ህፃን ልጅ ጠፍቶባት ይህን ህፃን ልጅ እየፈለገች ስትኳት ታያት። ከዛ በኋላ የሆኑ ምርኮኞች ነበሩና እነዛ ምርኮኞች ውስጥ ልጁ ተሰግስጓል፣ እዛ ውስጥ ገብቷል። እየሮጠች ልጁን አገኘችውና እቅፍ ድግፍ አድርጋ ወዲ ወዲ አስተግታ ጡቷን ሰጠችው፣ አጠባችው። ከዛ በጣም እቅፍ አድርጋ ልጁ ለልጁ ያላትን ፍቅር መግለጽ ጀመረች። ከዛ የአላህ መልእክተኛ ይህን ነገር አዩና ዝም ብለው ማለት አልፈለጉም እና ሶሃቦችን ጠየቋቸው። አተረውነ ሀዚ ጣኒያትን ቢወለድ ሀፊናም፣ ይቺ ሴት ልጇን እሳት ውስጥ ወርውሪው ብትባል ምትወረውረው ይመስላችኋል አሉ። ይህን ልጇን በፍጹም አሉ የአላህ መልእክተኛ ሶሐቦች

የነብያችን ዓለይሂ ሰላም ወሕይ ፀሐፊ ነው፣ ኡበይ ኢብን ካዕብን። አላህ ቁርአን አወረደና ነቢዩን አዘዛቸው ኡበይን ጥራውና፣ በኡበይ ላይ ይህንን የቁርአን አንቀጽ አንብለታል። ሱረቱል በይና፣ ለም የኩኒ ለዚነ ከፈሩ ሚን አህሊል ኪታብ። ወረደ ቁርአኑ ኡበይን ፈልገው ነብዩ ዓለይሂ ሰላም ኡበይ ፈልገው ጠሩትና ኢነ አላህ አመረኒ አላህ አዞኛል። ባንተ ላይ ቁርአን አንቀጽ እንድቀራል። አስቡ ፈገቡት። እስኪ እናንተ ላይ ቢሆን ገብቷቸዋል። እየገባች እየገባች ነው። አላህ እንግዲህ ያስረጋል። ኦበይ መጣና ወሰማኒ አላቸው። ለዩ እኔ ስሜን ጠርቶኛ አላቸው። ወሰማ ካሉስ ሰብዩ አዎ፣ ኦበይ ብሎ ስሜን ጠርቷል። ወሰማኒ ድጋሚ አለ እንባ እያቀረረ እኔ ስሜን ጠርቶ ኡበይ ብሎ አላህ ወሰማ ከአብስ ነብዩአልስነም አዎ ስሜን ጠርቶ ደገመ ሶስተኛው ወሰማ እ ያ ረሱለላህ አንተ አላ መልእክተኛ ወ ኡበይ ብሎ አማ ጠረኝ አዎ ኡበይ እምባው መቆጣጠር አቃተው ፂሙ እስከሚሉስ ድረስ እምባውን ለቀቀው አለቀሰም አላህ ካረሳቸው ሰዎች ከተዋቸው ሰዎች እንኳን አላህ አላደረገኛል አላህ እኛን ዛሬ ትቶን ይሆን ያስታውሰንን አናቅ ነገር ግን አባ ከሚያስታውሰን ቦታ ስማችንን ከና ስም እየጠራ ከሚያወሳ ቦታ አንዱ ይሄ አቀማመጥ፣ ይሄ አቀማመጥ ዛሬ የተቀመጥነው ነው። ይቺ ደቂቃ ላይ አላህ ከመላእክቶች ጋር ይፎክራል። እዩት፣ ቁርአን ኢብኑ ፉላን እገሌ ልጅ ስለ ሰሊህ መስጊድ ላይ ሰለኒ እየሰማ ነው ሰለኒ እያወራ ነው ብሎ መላይኮች ላይ ይፎክራል። አላህ እንደሱ ከሚያደርጋቸው አላህ ያደርገን፣ አላህ ያደርገን። አላህ እንዲወደድ ከፈለግን አንድ ነገር እናገራለን። ሰርጋለ ኢንሻላህ ቀልቡ እንዳያደርጉ እንዲወደድ አላህ ከፈለግን አንድ ነገር ላይ ማወቅ እንችላለን። ማወቅ እንችላለን። አላህ ይወደኛል አይወደኝም። አንድ ባሪያ ፈርዶችን አላህ ግዴታ ያደረገበትን ነገር ፈጽሞ ወደ አላህ አይቃረብም፣ አሉ የአላህ መልእክተኛ። ከዛ ተጨማሪ ሱና የሆኑ ነገሮችን ሱና በራስ ፍላጎት ሠራው ብሠራው አጅር ብታገኝበት ባትሰራው ወንጀለኛ ማትሆንበት፣ እነዚህ ሱናዎችን ፈጽሞ ወደኔ አይቃረምም። ይሄ ባረይ ሓታ ውሕበሁ አላላ እስከ ምወደው ድረስ ይሄ ካደረገ የሌ ውዴታሪን ፍቅር ያገኛል። ከዛስ የአላህን ፍቅር ማግኘት ምንድነው ጥቅሙ? ፈኢዛ አሕበብትሁ አላህ የወፍቀን አላም ይበሉ። አላህ ይውደደን። ፈኢዛ አሕበብቱ አለ ሽልማችን ይሁ እኔ ይህም ባሪያዬ ከወደድኩት ኩንቱ ሰማዐሁ ለዚ የስመዑ ብሂ የሚሰማበትን ጆሮ ሆነዋለሁኝ አለ። ያንተ ጆሮ ሐራም አይሰማም። ሙዚቃ አዳምጥም። ሐሜት አይሰማም። ወንጀል አይሰማም። ጆሮ አላ ሆኗል ወይስ አልሆነም? በዚህ ማረጋገጥ ትችላለን። ወበሰረሩ ለዚ ዩብስሩ ቢሃ የሚመለከትበትን አይኖቹን ሆነ ዋለሁኝ አለ። አጅ ነቢይ አይመለከትም ፊልም ላይ የተለያየ ነገር ላይ አይን ድርቅ ብሎ አይኛርም። ሀራም ነገር አይመለከትም። ከዛስ ወይደ ሁለት የሚሹ ቢሃ የሚጨምጥበትን እጁ ነሆነ አለሁኝ። አጂ ነ አይጨብጥም፣ ሰው አይደበድብም፣ አይሰርቅም። ይሄ እጁ አላህ የሆነ ነው፣ ቁጥብ ነው። ወይጅለሁለት የምቺ ቢሃ የሚራመድበትን ሁለት እግሮቹ ሆነ አለሁኝ። አላ እግሮቹ ወደ ሀራም ነገር በፍፁም አይሆድም። ይህ ሽልማት ያዛቸዋል።

አላህ ይወፍቅን አላለቀ ማሆንም ሽንማዙ፣ በጣም የሚያጅመው ነገር ይሄ ነው። በጣም የሚገርመው ነገር ይሄ ነው። ምን እንዳለ ታውቃላችሁ? አፋ ሀድሰብም ነው የሚናገረው። ምን እንዳለ ታውቃላችሁ? መጨረሻ ላይ ወማተረደድቱ አኒ ፋዒሉ ተረዱት፣ ያ እኔ በማንኛውም ነገር ላይ አመንትቼ አላቅም፣ ልፋ ለአድርገው አላድርገው ብዬ አላቅም። አላህ አንድን ነገር ማድረግ ከፈለገ ኢዛ ከዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን ነው፣ ሁን ይለዋል መሆን ነው። በአንድ ነገር ላይ ብቻ ግን አመነታለሁኝ። አ አንድ ነገር ላይ ብቻ እሱም ምንድ ነው? ተረዱዲ አንቀቢ ሩሒ ዓብዲ ያል አላህ፣ ይሄ የምወደውን የማፈጋውን ባርያዬ ሩህን፣ አጀሉ ደርሶ ሩህን ላውቃው ወይ ሳራውቃው ያልግኝ አመነታለሁኝ። አአ ለምንድ ነው አላህም ያመነታው

ሲወድህ አላህ ሰው ወደዴ አሉደ የዘኝበለህ ወላሂ ቢላህ አለይኩም። አትጨነቁ ለሰው ውዴታ፣ ለሰው እንትን አትጨነቁ። ለምንድነው እኔ ተወዳጅ ያልሆንኩት? ለምንድነው ዝነኛ ያልሆንኩት? አትበል። አላህ ጋር ዝነኛሁን ሆ በኢደከቦ በይነላህ አላህና በአንተና በአላህ መካከል ሲር ይኖረ ድብቅ ነገር ይኖረ አደባባይ ላ አላህ ያውጣል። መቼ ስትሞት፣ በሕይወትም እያለም ያውጣለህ ይችላል

ከእንደ በሁሉ ላይ ይስቃል። ምርካና እኮ ከባድ የአንድ ኢትዮጵያ መሪ፣ ይህ የዓለም መሪ የሆነው አምላካችን አላህ እወዳሃለው ሲል ከዚህ የበለጠ ምን ምን ነገር አለ? የእሱን ውዴታ ስታገኝ፣ የአላህን ፍቅር ስታገኝ ከዚህ የበለጠ ምን አለ? ከጀነትም እኮ ይበልጣል እኮ የአላህ ፍቅር። ወሪድዋን ሚን ላህ አክበር። የአላህ ፍቅር ከምንም ከማንም በላይ ይበልጣል። ከምንም ጋር ይስተካከል አይደለም። ጅብርልን ይጠራውና እኔ ገሌ ስሙ ጠርቶ እኮ ነው እገሌን ወዲችኋለሁ ውደዶው ይልሃል ጅብሪልን ፈዩሕብሁ ጅብሪል ጅብሪል ህን ባራ ይወደዋል። ሡመ ዩናዳ ጅብራኢሉ ፊሰማ ጅብሪል ሰባት ሰማይን እየወጣ ይናገራል። ኢና አላሃ አሐበ ፉላንን፣ አላህ እገዴን ወዶታል። ፈአሕበብቱሁ እኔም ወድችኋለሁ፣ አሕብሁ ውደኑስናንተ ሚላቸዋል። ፈዩሕብሁ አህሉ ሰማ ሰማይ ላይ ያሉት ሰባቱ ሰማይ ላይ ያሉት እልፍ አላፍ የሆኑ መላኢኮች ቁጥራቸውን አላ እንጂ ማንም ማግላቸው፣ መላእክቶች ይወዱሃል፣ ያፈቅሩሃል መላኢካዎች። ከዛስ? ሱመ ይዩዱ ለሁ ከብረን ፊል አርድ፣ ከዛ ምድር ላይ ተቀባይነት ያገኛል ይሄ ባሪያ። አይተኸው ትወድዋለህ። ልጣራው ምትል መጣናት አትችልም። ልጥላው ምትል መጥላት አትችልም። ለምን? ኔትወርኩ ያለው ላይ ነው እላይ ነው ኔትወርኩ። አላህ የወደደህን ማንም ሊጠላ አይችልም። የሆነ ሰዎች ይጠሉሃል፣ አይ ወላሂ፣ የሆነ ሀይል ነው የሚጠሉህ አቡ ጀህል ነቢዩን ይጠላ ነበር። አይጠላም ነበር ግን የእውነቱን ይጠላቸው። ፊርዐውን ሙሳን ሙሳን ይጠላል። አይጠላም ግን የእውነት አይደለም ይጠሏቸው። ሀቅ ላይ እዚህ ቦታ ላይ ሐቅ ይዘው ስለመጡ ነው እንጂ የጠሏቸው የእውነት አይደለም። የእውነትማ ቢሆን ኖሮ ነቢዩ ነቢይ ከመሆናቸው በፊት

ምን ጎደላችሁ ይላቸዋል። ከዛ ምን ይላሉ? ቃሉ ያ መውላና ያ ረበና አለም ቱበይኑ ውጁሀና ጌታችን ሆይ ዋብያችን ሆይ መጌታችን ሆይ ፊታችንን ኑራን አለበስክልንም እንዴ ከጀሀነም እሳት አልጠበቅንም እንዴ። ጀነቱስ ማላ ዐይኑ ራዕት ወላ እዙን ሰሚዓት ወላ ቀጠረ አላ ቀልቢ በሸር ይህን የመሰለን የማሰተየን ምን ይጎላችኋል ትደታለህ። ምን ይጎለናል? ምንም አልጎደለንም ይላሉ። አልወደዳችሁም? አዎ፣ በሩሺ እናንተ የጀነት ሰዎች ይላችኋል አላህ። አቦ ከነሱ አላህ ያድርገን፣ አሜን። ከነሱ አላህ ያድርገን። እናንተ የጀነት ሰዎች ይላችኋል አላህ። አውጀብቱ ዓለይኩም ሪድዋኒ ፈላ አስኸቱ ዓለይኩም ዓበዳ ኢላ አላህ። እኔ በእናንተ ላይ መወዳችኋለሁ፣ ውዴታ ዋጅብ አድርጌያለሁ፣ እወዳችኋለሁ። መቼም ቢሆን ካሁን በኋላ በእናንተ ላይ ቁጣ የሚባል ነገር አላሳየም፣ አልቆጣችሁም፣ ይላችኋል። ፈቅዱት እዛ ቦታ ላይ ሆነን አላህን ድምፁን እየሰማነው ስናናግረው፣ ሲያናግረን፣ አላህ ከነሱ አላህ አድርገን፣ አላህ ከነሱ አላህ አድርገን። በሰላም ዓለይኩም